የአሰቡ ዘመቻ ይቀሬ መሆኑን ተከትሎ የመከላከያ ሰራዊቱ ከአማራ ክልል ለመውጣት ዝግጅት እያደረገ ነው። መከላከያውን የሚተካው ኃይልም ታውቋል። ዛሬ ዕለት የፋኑ ታጣቂዎች ከሚንቀሳቀሱበት ቅርብ ርቀት በብር ሸለቆ ግዙፍ ኃይል ተመርቋል። አንድ ከፍተኛ ጄኔራልም ለተመረቀው ግዙፍ ጦር ትዕዛዝና ተልዕኮ ሰጥተዋል። በዝርዝር እናስደምጣችኋለን። ብላ ሳይሉት ወጥ ጨምሩልኝ ይላል ሲል አቤ መልስ የሰጠው ሻቢያ ዛሬም ሌላ መግለጫ ይዞ መጥቷል። ጠቅላዩ በትናንቱ ንግግራቸው አሰብ ሰው የተራበች ከተማናት ማለታቸውን ተከትሎ ኤርትራ ፍጹም ውሸት ነው ያለች ሲሆን አሰብን በኃይል ሊነጥቁን ነው ስትል ፍራቷን ገልጻለች። ይህ በእንዲህ እንዳለ አቤም እንደ ጋዛና ዩክሬን እየየ ብትሉ አትድኑም ማለታቸውን ተከትሎም ብልጽግና እንደ እስራኤል ሊዋጋ ይችላል እየተባለ ነው ታደምጡታላችሁም። ብልጽግናን የተመለከተ አንድ አስደንጋጭ ሪፖርት ወጥቷል። ሪፖርቱ ትልቅ ስጋትን የፈጠረ ሆኗል። አንድ ዓለም አቀፍ ተቋም ዛሬ ባወጣው ሰፊ ሪፖርቱ መንግሥት የአምባገነነት አዝማሚያ እያሳየ ነው ሲል ፈርጆታል። በዝርዝር ይዘነዋል ትሰሙታላችሁ። በጾታዊ ትንኮሳ ምክንያት ወደ ኢትዮጵያ የተባረረው ግለሰብ ጉዳይ እያነጋገረ ነው። የአገሪቱ መንግሥትም በጾታዊ ትንኮሳ ይዞት የነበረውን ኢትዮጵያዊ ግለሰብ ወደ ሀገሩ መላኩን አስታውቋል። ጉዳዩ ላይ የፌዴራል ፖሊስ ለቢቢሲ መልስ ሰጥተዋል። አጠር አድርገን ይዘነዋል ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው የአሰቡ ዘመቻ አይቀሬ መሆኑን ተከትሎ የመከላከያ ሰራዊቱ ከአማራ ክልል ለመውጣት ዝግጅት እያደረገ ነው። መከላከያውን የሚተካው ኃይልም ታውቋል። በዛሬው እለት የፋኑ ታጣቂዎች ከሚንቀሳቀሱበት ቅርብ ርቀት በብር ሸለቆ ግዙፍ ኃይል ተመርቋል። አንድ ከፍተኛ ጄኔራልም ለተመረቀው ግዙፍ ጦር ትዕዛዝና ተልዕኮ ሰጠዋል። ይህ መከላከያ ሰራዊቱ በአማራ ክልል ተልዕኮ ተሰጦት መንቀሳቀስ ከጀመረ ሶስት ዓመታት ሊደፍን ተቃርቧል። ሰራዊቱ በነዚህ በዚህ ጊዜያት ሶስት ዋና ዋና ተልኮዎችን ሲያከናውን እንደቆየም መረጃዎች ይጠቁማሉ። መጀመሪያው የፋኖ ታጣቂዎችን ማዳከም ሲሆን፣ በሁለተኝነት የሚነሳው ደግሞ የክልሉን ኃይል ማሰልጠንና ማስታጠቅ፣ እንዲሁም የክልሉን መንግስታዊ መዋቅር መልሶ ማዋቀርና እግር መትከል ነው። በእነዚህ ጊዜያት ለደርዘን ጊዜያት ያህል ፋኖን በተልኮት የቀረኝ መለቃቀም ነው ቢለም አሁንም ግን ከታጣቂዎቹ ጋር እየተዋጋ ነው የሚገኘው። ካለፉት ስምንት ወራት ወዲህ ደግሞ የአሰቡ ዘመቻ የቀሬነት እየጨመረ መምጣቱን ተከትሎ ሰራዊቱ ተተኪ ኃይል ማደራጀትና ማሰልጠን ላይ ትኩረት አድርጓል። በትናንትና ሁለት ጠቅላይ ሚኒስትሩ በማንኛውም ሰዓት ውጊያው ሊቀሰቀስ ይችላል ማለታቸው ደግሞ በእርግጥም ዛሬ ወይም ነገ ወይም ቀጣይ ወር የአሰቡ ጦርነት ሊጀመር ይችላል የሚለውን ግምት አ ተጠናክሯል። ለዚህ ዘመቻ ታዲያ ላለፉት ሁለት ዓመታት ከፋኖ ታጣቂዎች ጋር ሲዋጋ የቆየው ሰራዊቱ ፊቱን ወደ ዋናው ሀገራዊ ግዳጅ ለማዞር እንቅስቃሴዎችን እያደረገ ነው። ሰራዊቱ ክልሉን ለቆ ሲወጣ የክልሉ አድማ ብተና ኃይል መከላከያውን ተክቶ ይሰማራል። ዛሬ ዕለት የወጣው መረጃ ይህንኑ የሚያሳይ ነው። የብር ሸለቆ መሠረታዊ ውትድርና ማሰልጠኛ ትምህርት ቤት ለውራት ያሰለጠናቸውን የ34ተኛ ዙር አድማ መከላከልና መደበኛ ፖሊስ አሰልጥኖ አስመርቋል፣ ይላል ዜናው። በምረቃ ስነ ስርዓቱ ላይ በክብር እንግድነት ተገኝተው ንግግር ያደረጉት የማሰልጠኛ ትምህርት ቤቱ ዋና አዛዥ ብርጋዴር ጄኔራል መኮንን መንግስቴ ክልሉ ያጋጠመውን የሰላም ችግር ለመመለስ የመከላከያ ሰራዊት ከተሰጠው ህገ መንግስታዊ ተልዕኮ አንዱ የክልል የጸጥታ ተቋማትን መደገፍ በመሆኑ ይህን መሰረት በማድረግ ማሰልጠኛ ትምህርት ቤቱ ለውራት ያሰለጠናቸውን የጸጥታ ኃይል ለምረቃ ማብቃቱን ተናግረዋል። ጄኔራሉ በዚህ ምረቃ ላይ ለተመራቂዎች ክልሉን ሰላም እንዲያደርጉ ተልዕኮ ሰጠዋል። በዛሬ ዕለት በብርሸለቆ አዲስ ወታደራዊ ኃይል መመረቁ መከላከያ ከክልሉ ይወጣል የሚለውን መረጃ የሚያጠናክር ነው። ከዚህ ቀደም የመከላከያ ከፍተኛ ጄኔራሎች ሰራዊቱ ከክልሉ እንደሚወጣ ሲናገሩ ተደምጠዋል። ሰራዊቱ ከክልሉ ለመውጣት አስቻይ ሁኔታዎችን እየጠበቀም ሲሆን በቅርቡም በተለይም በጎጃም ቀጠናም የፋኖ አመራሮች ላይ ያነጣጠረ እርምጃ ሲወስድ እንደነበር መረጃዎች ይጠቁማሉ። የኤርትራው ቃል አቀባይ ለጠቅላይ ሚኒስትሩ ዛቻ ተጨማሪ ምላሽ ሰጠዋል። የኤርትራው ቃል አቀባይ የማነ ገብረ መስቃል ጠቅላይ ሚኒስትር አብይ አህመድ በትናንቱ የፓርላማ ማብራሪያቸው ላሰሙት ከባድ ማስጠንቀቂያ በድጋሚ ዛሬ ምላሽ ሰጠዋል። የማነ ዛሬ ከሰዓት በይፋዊ ኤክስ ገጻቸው ባሰራጩት መልእክት የጠቅላይ ሚኒስትሩ የፓርላማ ውሎ አሰብን በመቆጣጠር ላይ ያጠነጠነ ነው ብለዋል። የጠቅላይ ሚኒስትሩን የፓርላማ ንግግር ኤርትራ የተረዳቸው አሰብን ከተሳካ በድርድር ካልሆነ ደግሞ በወታደራዊ ወረራ እንቆጣጠራለን በሚል መሆኑን የማነ ገልጸዋል። የትናንቱ የፓርላማ ውሎም የገዢው ብልጽግና ፓርቲ ባለስልጣናት አሰብን በውድም በግድም ለመቆጣጠር ያላቸውን ፍላጎት የሚያረጋግጥ ነው ብለዋል። የማነ ቅዠት ያሉት የኢትዮጵያ ባለስልጣናት አሰብን የመቆጣጠር ፍላጎት በዚህ ወቅት ከፍ ማለቱን አረጋግጠዋል። ጠቅላይ ሚኒስትር አብይ በትናንቱ የፓርላማ ማብራሪያቸው አሰብን ደጋግመው በመጥራት የኢትዮጵያ አካል እናደርጋታ ለን አይነት መልእክት አስተላልፈዋል። የኤርትራ ባለስልጣናት ከኢትዮጵያ ጋር የአሰብ ወደብን በጋራ ለማልማት ከተስማሙ በኋላ ወደ ኋላ ማፈግፈጋቸውን አብይ፣ ለመጀመሪያ ጊዜ ትናንት በፓርላማ ተናግረዋል። አሰብን ሕዝብ የተጠማት ከተማ መሆኗን የገለጹት ጠቅላይ ሚኒስትሩ ሰው የራባትን ከተማ እናልማ ብንላቸው አልጨበጣሉን ብለዋል። የኤርትራው ቃል አቀባይ ይህንኑ የጠቅላይ ሚኒስትሩን ንግግር አስታውሰው አሰብ እንደሚባለው ሰው አልባ ከተማ አይደለችም ብለዋል። የማነ በምላሻቸው አሰብ እንደተባለው ሰው የተራበች ከተማ ሳትሆን ከኢትዮጵያ ከተሞች አልተናነሰም የህዝብ አሰፋፈር ብዛት እንዳላት ገልጸዋል። የጠቅላይ ሚኒስትሩን የአሰብ ጥያቄ ያጣጣሉት የማነ ትናንት ምሽት የፓርላማው ውሎ ጦርነት የሚጋብዝ ነው ማለታቸውን በቀኑ የዜና ሰዓታችን መዝግባችን ይታወሳል። ጠቅላይ ሚኒስትሩ በፓርላማው ማብራሪያቸው በግልጽ ኤርትራ ላይ ጣት ቀስረው የሰጡት ማስጠንቀቂያ አስመራ ባለስልጣናትን አስደንግጧል። ጠቅላይ ሚኒስትሩ በትናንቱ ማብራሪያቸው እንዳሉት በባህር በር ጉዳይ ከኤርትራ ጋር በሰላማዊ መንገድ መስማማት ካልተቻለ ጉዳዩ ወደ ጦርነት እንደሚያመራ በግልጽ ገልጸዋል በኤርትራ በኩል በጉዳዩ ላይ ለመደራደር በግልጽ ያሳየችው ፍላጎት አለመኖርና የጠቅላይ ሚኒስትር አብይ አህመድ ንግግር የጦርነቱን አይቀሪነት አመላካች መሆኑ በስፋት እየተገለጸ ነው ብልጽግናን የተመለከተ አንድ አስደንጋጭ ሪፖርት ወጥቷል። ሪፖርቱ ትልቅ ስጋትን የፈጠረ ሆኗል። አንድ ዓለም አቀፍ ተቋም ዛሬ ባወጣው ሰፊ ሪፖርቱ መንግስት የአምባገነንነት አዝማሚያ እያሳየ ነው ሲል ፈርጇል። የዓለም አቀፍ የፍትህ ፕሮጀክት ዛሬ ባወጣው የ2025 የህግ የበላይነት መረጃ ጠቋሚ መሠረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን ይዛለች።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 ሲሆን በ2005 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ አገራት ማሽቆልቆል አሳይተዋል። የአምባገንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛም ምክንያት ነው ያለው ተቋሙ፣ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች መሆኑን ገልጿል። በአሁኑ ወቅት ኢትዮጵያ ከሰሃራ በታች ካሉ 34 የአፍሪካ ሀገሮች ውስጥ ሰላሳኛ ደረጃ ላይ ትገኛለች ያለው የዓለም አቀፉ የፍትህ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላት ብሏል። በተጨማሪም ናሚቢያ እና ሞሪሸስን በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ተካተዋል። የኢትዮጵያ የህግ የበላይነት ለተከታታይ ዓመታት እያሽቆለቆለ ይገኛል። ለአብነትም ኢትዮጵያ በጉርጉሮሳውያኑ በ2022 ከ140 ሀገራት ውስጥ 123ኛ ደረጃ ላይ የተቀመጠች ሲሆን በተለይም በስርዓትና ጸጥታ ላይ መዳ ከመታየቱ ተገልጿል። በቀጠናው ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙት መካከል ስትመደብ በ2022 27ኛ ደረጃ፣ ከ2023 እስከ 2025 ባሉት ጊዜያት ደግሞ 30ኛ ደረጃ ላይ ቆይታለች። የ2005 የህግ የበላይነት መረጃ ጠቋሚ በመንግስታዊ የስልጣን ገደብ ግልጽ በሆነ አስተዳደርና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆሎች መኖሩን አመላክቷል። ኢትዮጵያ በእነዚህ በሶስቱ ቁልፍ መለኪያዎች ከዓለም ዝቅተኛ ደረጃ ላይ እንደምትገኝ ተገልጿል። ኢትዮጵያ በ2005 ሀሳብን በነጻነት በመግለጽ በመሰባሰብ ነጻነትና በሲቪክ ተሳትፎ ያስመዘገበችው ውጤት የከፋ መሆኑን የገለጸው ተቋሙ ይህም ተመሳሳይ ማሽቆልቆል ካሳዩ ከ70 በመቶ በላይ ከሚሆኑት ሀገራት ዓለም አቀፍ አዝማሚያ ጋር ተመሳሳይ መሆኑን ጠቁሟል። ሪፖርቱ የሲቪክ ምህዳር በዓለም ዙሪያ መጥበብ መባባሱን በመግለጽ ይህም ህዝባዊ ውይይትንና የተጠያቂነት ዘዴዎችን አደጋ ላይ ይጥላል ሲል አስጠንቅቋል። የዓለም አቀፉ የፍትህ ፕሮጀክት አክሎም የዳኝነት ነጻነት ኢትዮጵያን ጨምሮም ከ61 እስከ 67 በመቶ በሚሆኑት ሀገሮች ውስጥ በፖለቲካ ጣልቃ ገብነት ምክንያት መሸርሸሩን ገልጿል። በ2025 ኢትዮጵያ በመንግስት ሥልጣን ገደብ 134ኛ ደረጃ፣ በመሠረታዊ መብቶች 138ኛ ደረጃ፣ በግልጽ የመንግስት አስተዳደር 135ኛ ደረጃና በህግ ማስፈጸም 137ኛ ደረጃን ማስመዝገቧና ይህን ውጤት በዓለም አቀፍ ደረጃ ዝቅተኛ ሆነው የሚመደቡ ናቸው ተብሏል። አገሪቱ ሙስናን በማስቀረት 96ኛና የወንጀልን ፍትህ በማስረጽ 1 ደረጃ ላይ በመገኘት የተወሰነ የመሻሻል ቢኖርም በሌሎች መለኪያዎች ከዓለም አቀፉ አማካኝ በታች ትገኛለች ተብሏል። የተቋሙ ዋና ዳይሬክተር የሆኑት ኤልዛቤት አንደርሰን የህግ የበላይነት ለሰላም ለፍትሕና ለብልጽግና መሰረት ነው፣ ሆኖም በብዙ የዓለም ክፍሎች መዳከሙን ቀጥሏል ብለዋል። አክለውም ይህን ውሳኔ ለመቀልበስ የሲቪክ ምህዳርን ለመጠበቅ የዳኝነት ነጻነትን ለማጠናከርና የመንግስትን ተጠያቂነት ለማረጋገጥ

በዩኬ በጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሐዱሽ መለቀቁ ተነገረ። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሐዱሽ ገብረስላሴ ዛሬ ማለዳ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ ለቢቢሲ ገልጿል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊም አቶ ጄላን አብዲ እንደተናገሩት ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለ መኖሩን ገልጸዋል። በዚህም ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን ለቢቢሲ አረጋግጠዋል። ለኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም። እኛ ጋር መጥቶ አጣርተን ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ለቀነዋል ብለዋል። የህዝብ ግንኙነት ኃላፊው ለቢቢሲ እንዳረጋገጡት በዩኬ ውስጥ ከፍተኛ ውዝግብ አስነስቶ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 ተገኝተዋል። ሀዱሽ ከፈረንሳይ በባህር ወደ ዩናይትድ ኪንግደም ከገባ በኋላ ይኖርበት በነበረበት ኤሲክስ የ14 ዓመት ታዳጊና ሌላ ሴት ላይ ጾታዊ ትንኩሳ በመፈጸሙ ተከስቶ የአንድ ዓመት እስር ተፈርዶበት ነበር። ባለፈው ሳምንት አርብ በስህተት ከእስር ቤት ከተለቀቀ በኋላ ለሁለት ቀናት ሲፈለግ ቆይቶ በሰሜን ለንደን አንድ መናፈሻ ውስጥ ተይዞ ወደ ማረሚያ ቤት ተመልሶ ነበር። ዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በሀገሪቱ ከፍተኛ ባለስልጣ ህጻናትና በተቃዋሚዎች መካከል ውዝግብ የፈጠረው ይህ ግለሰብ አሁን ወደ ኢትዮጵያ መላኩ ተገልጿል። ማክሰኞ እለት ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩንና ና ረቡ እለት ማለዳ ኢትዮጵያ መድረሱን የዩናይትድ ኪንግደም መንግስት አስታውቋል።